ዜናዎቻችን ቀጥለዋል። የሰቆጣ ዝናብ አጠር ምርምር ማዕከል የአካባቢውን ማህበረሰብ የምግብ ዋስትና ለመረጋገጥ የተሻሻሉ የሰብል ዝርያዎችን ለአርሶ አዳሮች እያቀረበ መሆኑን አስታወቀም። የምርምር ማዕከሉ ባጭር ጊዜ የሚደርሱ የእንቁዳጉሳ እና ሌሎች ሰብሎች ለማህበረሰቡ የማላመድ ስራዎችን እየሰራ መሆኑንም ገልጿል። ሰለሞን ደሴ ዝርዝር አለው። የዋግ ኽምራ ብሔረሰብ አስተዳደር ዝናብ አጠር ከሆኑ አካባቢዎች አንዱ ነው። የአማራ ክልል ግብርና ምርምር ኢንስቲትዩት ለአካባቢው ተስማሚ የሆኑ ሰብሎችንና እንስሳትን በመመርመር የማህበረሰቡን የምግብ ዋስትና እንዲያረጋግጡ እየሰራ ይገኛል። ከዚህ ምርምር ማዕከል ውስጥ የሰቆጣ ዝናብ አጠር ግብርና ምርምር ከሀያ በላይ የሰብል ዝርያዎችን በላብራቶሪ ይገዛ የተደረገ ምርመራዎችን እየሰራ መሆኑ ተገልጿል። የምርምር ማዕከሉ ባለፉት ዓመታት በነበረው ጦርነት ከፍተኛ ውድመት መድረሱን የማዕከሉ ዳይሬክተር ዶክተር አዳነ ባህሩ ተናግረዋል። ማዕከሉ በጦርነቱ ከፍተኛ ውድመትን አስተናግዷል። ከዚህ ከኖርማል የምርምር ስራዎች ባለፈ የአካባቢ ማህበረሰብን ለማገልገል የሚያገለ የማህበረሰብ አገልግሎት የሚሰጡ በከፍተኛ ደረጃ ሊጠቀሱ የሚችሉ የአፈርና ውሃ ላብራቶሪ የማርና የማር ውጤቶች ላብራቶሪ የእንስሳት ጤና የሰብ ጥበቃ ላብራቶሪዎችም በውስጡ በተሻለ ደረጃ ከውጭ በሚገኝ የቀጥታ ድጋፍ እንግዲህ እነሱ አካባቢዎች ላይ ጦርነቱ ላይ ከፍተኛ ውድመት አስተናግደዋል ዳይሬክተሩ የዋግ አካባቢ ቆላማ እንደመሆኑ በአጭር ጊዜ ሊደርሱ የሚችሉ የሰብ ዝርያዎችን እያስፋፉ መሆኑንም ገልጸዋል መካከለኛና ቆላማ የሚባሉት አካባቢዎች በማሽላ አምራች ቤት ውስጥ የሚገኙ ስለሆኑ ከዚሁ ጋር የተያያዙ የማሽላና የእንቁዳጉሳን ጉሳን በሰፊው በቆላማዎቹ አካባቢ ላይ ያስተዋወቅን እንገኛለን። እነዚህ እንቁዳጉሳ የምግብ ዋስትናን ከማረጋገጥ ባለፈ የስርዓተ ምግብንም ከኒውትሪሽን ጋር ተያይዞ የሚመጡ ችግሮችን መቅረፍ የሚችል እጅግ ውጤታማ የሆነ ሰብል ነው። እሱን በሰፊው በቆላማው አካባቢ የማስተዋወቅ ስራዎች በወይን አደጋ እና አደጋማ አካባቢ ደግሞ እንደ ጤፍ፣ ስንዴ፣ ማሽላ፣ አተር አይነት ሰብሎችን አካባቢያችን አርሶ አደር ቴክኖሎጂዎቹን እየተጠቀመ የምግብ ዋስትናውን ለማረጋገጥ ጥሩ እንቅስቃሴዎችን እያደረገ ይገኝ ነበር። ከባለፈው ዓመት ከነበረው ውድመት ተመልሶ የአካባቢውን ስነ ምህዳር መሰረት በማድረግ የተሻሻሉ የሰብ ዝርያዎችን ለአርሶ አደሮች በማድረስ ጥሩ ውጤት መገኘቱን ዶክተር አዳነ ተናግረዋል። በባለፈው ዓመት ከጦርነት ከተመለስን በኋላ ሁሉንም አካባቢዎች ከቆላው ጀምሮ እስከደገው ስነ ምህዳሩን መሰረት ማደረገ ወደ 300 ሄክታር የሚደርስ በተለያዩ ሰብሎች እንቁላጉሳ፣ በማሽላ፣ በጤፍ፣ በአተር በስንዴ እና ሌሎችን እንደ ሰሊጥ ማሾ በመሳሰሉ ሰብሎች አካባቢ በሚፈልገው ልክ ወደ 300 ሄክታር አካባቢ 647 አርሶ አደሮችን ተደራሽ ያደረገ ቴክኖሎጂ የማስተዋወቅ ስራ በባለፈው የ2015 ዓ ም ተሰርቷል። በዘንድሮ የሰብል ወቅትም የአካባቢን ማህበረሰብ ተጠቃሚ ለማድረግ የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን ተናግረዋል።